ሁሉ ይህንን በመመልከት እንዲያከብሩት በክብሩም ለዘላለም የሚኖር ህይወትን እንዲያገኙ እግዚአብሔር እንደገለጠልን በመጀመሪያ ከጻፍነው ጋርም አስተባብረን የአባታችን የአራ ድንግል የውዳሴ መጽሐፍ እንጽፋለን። ይህ አባታችን ለዘላለም በሚኖር በሳድቁ ተስፋ ተስፋ የለቆረጡ ተስፋቸው ነው። የአባታችን ከሌሎች በሚሻል ታዳጊነቱ ለተቸገሩት ታዳጊቸው ነው። የአባታችን በእውነት በሚራዳው ተራዳይነቱ ለተጨነቁት ረፍታቸው ነው። የአባታችን ከእንቁት በሚወደድ በቃለ ሞገስ ለተከዙት መጽናኛቸው ላዘኑትም ደስታቸው ነው። የአባታችን ከገላድ እና ከባሳን በሚሻል በሚሻል የምሕረት መድኃኒት ለሕሙማን ፈዋሻቸው ነው። ለድውያንም ጤነኛቸው ነው። የአባታችን ለዘላለም በማይደክም በኃይሉ ብርታትም ለደካሞች አይላቸው ነው። ለአያላኑም አበረታቸው አበረታቻቸው ይህም አባታችን ከእግዚአብሔር በተቀበለው የሀውነት ለሙታን ትንሣኤያቸው ነው፣ ለሕያዋንም ሕይወታቸው ነው። የአባታችን ከትኩስ እንጀራ ከሚሻል ከተስፈው እንጀራ የተነሳ ለተራቡት ምግባቸው ነው። ከጥሩ ወይንም ይልቅ ከሚጣፍጥ ከሰገው ወይ የተነሳ ለተጠሙት መጠጣቸው ነው። የአባታችን ለብዙዎች በሚጠቅም የጻድቁ መዝገብ ለኃጥአን ጽድቃቸው ነው፣ ለጻድቃን የጽድቃቸው ፈጻሜት ነው። የአባታችን የርኩሰት ግብር ለዘላለም በሚገኘው በቅድስናው በንጽሕናው፣ በደለኞችንና በደለኞችና የረከሱትን የሚያነጻቸው ነው። ለቅዱሳንም አለም ለንጹሐንም ቅድስናቸው ነው። የአባታችን በስጋ ምኞት በማይደክም በድንግልናው ጽናት አመንዝራዎችን አመንዝራዎችንም እንደ ደናግል የሚያደርጋቸው ነው። ደናግሉንም በድንግልናቸው የሚያጸናቸው ነው። የአባታችን ለዶች ለጦማዳሮች ብልጽግናቸው ለባለጠጎችም ለከበሩትን ክብራቸው የማይቆይላቸው አባታችን፣ ለዘላለም በማይሰበር ጸለብየ ጸሎት በትር ለአምካሴዎች ጎዳናቸው ነው፣ ለተሰበሩትን ምርኩሳቸው ነው። ይህ አባታችን ለዘላለም በማይጨልም በገደሉ ብርሃን ለውራን አይኖቻቸው የሚያበራ ነው። ይህ አባታችን በሰማይ በሚከብር ድንቅ ስራውን ለደንቆሮች መሳሚያቸው ነው፣ ለደዳዎች መናገሪያቸው ነው። ይህ አባታችን ለዘላለም በማያልቅ ጥበቡ ብልጽግና ለአዋቆች ጥበባቸው ነው፣ ለዝንጎችም ማስተዋላቸው ነው። ይህ አባታችን ለዘላለም ከማይጠፋው ከቸርነቱ ገንዘብ ለታረሱትም ልብሳቸው ነው፣ ልብስ ለለበሱትም ጌጣቸው ነው። ይህ አባታችን ለዘላለም በማይታበል በስልኩ ፍርድ ለተገፉትም መጠጊያቸው ነው። ይህ ነው ለግፍኞችም ጠባቂያቸው ነው። ይህም አባታችን ለዘላለም በማይፈርሰው የምህረት አዳራሽ ለስደተኞች ለመጻተኞች ሀገራቸው ነው። ለሀገረ ሰዎችን መኖሪያቸው ነው። ይህ አባታችን ከእግዚአብሔር ዘንድ ባገኘው የልድነው ጽናት ለተዋረዱትና ለተናቁት ክብራቸውና ልልናቸው ነው። የልልናቸውም መጠጊያ ነው። ይህ አባታችን ከእግዚአብሔር ዘንድ በተሰጠው በሀብቱ መጠን ሽማግሌዎችን የሚጠብቃቸው ነው። ታናናሽ ሕፃናትንም የሚያሳድጋቸው ነው። ይህ አባታችን በእግዚአብሔር ዘንድ ታ የተወደ በሚወደደ አማላጅነቱ ለሙት ለሙት ልጅ አባቱ ነው። ለባልቴቶችም ባል ለሌላቸውም የሚፈርድላቸው ዳኛ ነው። የአባታችን የሁሉንም ጸሎት ወደሚሰማው ወደ እግዚአብሔር በሚያደርገው የልመናና የአማላጅነት ጥሩ ጥሩ የተበ የተበተኑትንም ከመበተን የሚሰበስባቸው፣ የተማረኩትንም ከምርኮ የሚመልሳቸው፣ ባሮቹ ከባርነት ነጻ የሚያወጣቸው ነው። የአባታችን የአያሉን ሀይል በሚያደክም በድካሙ ገደል በባህር ለሚጓዙት መርከባቸው ነው። ለባህሩም በንፋስ ኃይልም የሚታወቅ ጸጥታውም ነው። ለመብርከቦችም በማበል እና በሞገድ ከመታወቅ ወደባቸው ነው። ይህ አባታችን በየዘመኑ ፈጥኖ በሚራደው በረዴቱ እጅ ለሚገመገሙት ደጋፊያቸው ነው። የወደቁትንም የሚያነሳቸው እርሱ ነው። የአባታችን ከወይን ይልቅ በሚወደድ በፍቅሩ ነገር የራቁትን የሚያቀርባቸው የቀረቡትን በመቀራረብ የሚያኖራቸው ነው። የአባታችን ቅጠኛውን በሚያሳድደው በዓይኖቹ የፍቅርን ፊት የሚያየውን በሚጠብቀው በስልኩ ስልጣን በጥላት ፊትን መጠጊያና በ ነው። የአባታችን አጣንን ከኩነኔ ከፍርድ በሚያስምር